ደሴ ከተማ ነዋሪዎች ለመንግስት በተደጋጋሚ ከሚያቀርቧቸው ችግሮች መካከል የአገልግሎት አሰጣጥ ችግር አንዱ ነው። ይህንን ችግር ለመቀነስ የፌዴራል መንግስት ያስጀመረውን የመሶብ አገልግሎትን በጎንደርና ባህር ዳር አካባቢዎች የተገበረው አማራ ክልል ሶስተኛውን የመሶብ የአንድ ማዕከል አገልግሎት ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በተገኙበት በደቡብ ወሎ ዞን ደሴ ከተማ አስጀምሯል። መሶብ አንድ ማዕከል አገልግሎት በህዝብና በመንግስት መካከል ያለውን ቁርኝት ወደ ተሻለ ደረጃ የሚያሳድግ ነው ያሉት ምክትል ጠቅላይ ሚኒስትሩ አገልግሎቱ የከተማዋን እድገት የሚያግዝ ስለመሆኑ ተናግረዋል። ህዝቡ ከመንግስት ማግኘት የሚገባውን አገልግሎት በተገቢውና በሰለጠነ መልኩ ማግኘት አለበት ብሎ መንግስት ያምናል። ስለሆነም የከተማዋ አመራር በፍጥነት የተዋበ ምቹ ህንጻ በመገንባት ለዛሬ ያስመረቀው ይሄ የአንድ ማዕከል የመሶብ አገልግሎት የአመራሩን ቁርጠኝነት ያሳያልና በዚህ አጋጣሚ አመራሩን ምስጋና እንድታቀርቡልኝ ይፈልጋሉ። ዛሬ ከመቶ ሀያ ዓመት በላይ ያስቆጠረችው ደሴ የብልጽግና ወጋገን ፈንጥቃለች። ለነዋሪዎቿ ምቹ የሆነች የበለጸገችና የተዋበች ከተማ ወደ መሆን የሚያስጉዛትን የተስፋ ጎዳና ተያይዛለች። ይህንን የአንድ ማዕከል አገልግሎት የበለጠ ማጠናከርና ማስፋፋት ይገባል። አገልግሎቱን ተከትሎም ሊያጋጥሙ የሚችሉ ችግሮችን በጋራ መፍታትና ትብብርን መርህ ማድረግ እንደሚያስፈልግም ጠቁሟል። የመሶብ አገልግሎት የሰለጠነ አገልጋይ፣ የሰለጠነ ሙያተኛ፣ የሰለጠነ አመራርና የሰለጠነ ተገልጋይ የሚጠይቅ ነው። ስለዚህ ይህን አገልግሎት የሚያገኙ ለማግኘት የሚፈልጉ ሁሉ ሁሉ ነገር አልጋ ባልጋ ስለማይሆን ችግሮች ካሉም በጋራ እየፈቱ ጥሩ ነገሮች ካሉም ደግሞ ምስጋና እየሰጡ ማጠናከር ያስፈልጋል ማለት ነው። ሰላም ሰላምና ልማት ተመጋጋቢ በመሆናቸው ሕዝቡ ሰላሙን በማስጠበቅ የያዘውን ሪከርድ ማስጠበቅ ይገባዋል። አንድነታችሁንና ሰላማችሁን ለመንጠቅ የሚመጣ ማንም አካል ቢሆን እሱ ኋላ ቀርነትን ይዞብን የሚመጣ የደሴ ጠላት ነው ተብሎ እንደ ተፈረጀው ሁሉ ተፈርጆ ሊቀጥል ይገባል። ስለዚህ ተባብራችሁ ልትታገሉትም ይገባል እስካሁን እንዳደረጋችሁት። በአማራ ክልል በጥቂት ወራት ውስጥ ደብረ ብርሃን፣ ወልዲያ፣ ኮምቦልቻ፣ ደብረ ማርቆስና ደብረ ታቦር ከተሞች የመሶብ አገልግሎት እንደሚጀመር የተናገሩት የክልሉ ርዕሰ መስተዳደር አረጋ ከበደም አገልግሎቱ ለሁሉም ዜጋ ተደራሽ መሆን አለበት ብለዋል። ይሄንን እንደ ሞዴል እንደ ናሙና ወስደን በታችኛው የአስተዳደር እርከን ብዙሃኑ ሕዝብ አገልግሎት የሚያገኝበት ላይ ተደራሽ ማድረግና እዚህ የአንድ መሶብ አገልግሎት ላይ የሚሰጠው አገልግሎት እና የሚገኘው ውጤት በታችኛው የአስተዳደር እርከን ገቢራዊ መሆኑን ማረጋገጥ ይኖርብናል። ይሄ ከሆነ ብቻ ነው ፓርቲያችን ብልጽግናና መንግስታችን ህዝባችንን የሚያረካ አገልግሎት እንስጥ የሚለው ሊሳካ የሚችለው። እዚህ መሶብ አገልግሎት ላይ የተወሰኑ ሰዎች ሊገለገሉ ይችላሉ። ይሄም ሞዴል ሆኖ ማገልገል መቻል አለበት። ነገር ግን ሞዴል በመስራት ብቻ ማቆም የለብንም። በታችኛው አስተዳደር እርከን ደግሜ እንደገለጽኩት ይሄንን አገልግሎት በተመሳሳይ መልኩ ማድረስ እና ማዳረስ ያስፈልገናል ማለት ነው። ከቅርብ ጊዜያት ወዲህ በደሴ ከተማ የተለያዩ ውጤታማ የልማት ሥራዎች ተከናውነዋል፣ ያሉት የደሴ ከተማ ከንቲባ ሳሙኤል ሞላሊ በበኩላቸው አገልግሎቱ በጥቂት ወራት ውስጥ እውን መሆን ስለመቻሉ ተናግረዋል። ክቡር ጠቅላይ ሚኒስትራችን ኢኒሽቲቭ የሆነው የመሶብ አንድ ማዕከል አገልግሎት ሲሆን የግንባታ ስራውና የቴክኖሎጂ አቅርቦት ሲስተሙ ዝርጋታው ስራውን በኢትዮ ቴሌኮም አማካኝነት አጠቃላይ 290 ሚሊዮን ብር ወጪ አድርገን በሁለት ወራት ውስጥ ብቻ ተገንብቶ ለምረቃ የበቃ ፕሮጀክት ነው። ተገልጋዮች የሚያቀርቧቸውን የአገልግሎት አስጣት ችግሮችን ለመቅረፍና ፈጣንና ቀልጣፋ አገልግሎት ለመስጠት የተጀመረው የመሶብ የአንድ ማዕከል አገልግሎት በተለያዩ አካባቢዎች እየተገበረ ይገኛል። መንግሥት ይህንን አገልግሎት በ2018 በመላ አገሪቱ ለመተግበር እየሰራ ይገኛል። ከኢቲቪ ለተጠናቀረው ዘገባ አሸናፊ እንዳለ ነኝ ደሴ።